ጋይስ እንዴት ናችሁ? ሰላም ናችሁ? ጠፍተናል። እንግዲህ ሰሞኑን የጠፋንበት ስራ ብዙ ሆነን ነው። ጆሮ ጆሮጭ የሚያደርግ ወሬ ስላለ መንቀሳቀስ የለም መውጣት መግባት የለም። ግን እግዚአብሔር ይመስገን አሰት ነው ተብሏል። እስእነርስእ የምላችሁ ያው ታውቃላችሁ፣ ቤተሰቦች እራሱ እየደወሉ እየጠየቁኝ ነበር እና በሽታ ገብቷል እየየተባለ ነው። በሽታው ደግሞ እግዚአብሔር ይመስገን ውሸት ነው። ያው ፈጣሪ እንግዲህ ቁጣውን ካሳየ የተወሰኑ ሰዎች ሙተዋል፣ ግን በምን ምክንያት እንደሞቱ አልታወቀም። የሚወራው ወሬ አንዱ ሌላ ያወራል፣ አንዱ ሌላ ያወራል። ለማንኛውም እየደወላችሁ የምጠይቁን በዋሳብ እየመጣችሁ ራሱ የምጠይቁን አለን እንመሰግናለን። ምንም አልኳ። እናም ፋሚሊዎቻችን እናምልላችሁ ፈልጌ ነው አንዳንዴ እየየም ሲደላ ነው ይባላል። ሁለት የሚባል አባባላል እየየም ሲደላ ነው እየየ እንግዲህ ታውቁታላችሁ እልቅሶም ሲደላ ነው ይባላል። እና ሰሞኑን ያው በቪዲዮ እየመጣን አይደለም፣ ጭር ብለናል። ይህን የሚጌታ ቀዝቅዟል ችግር የለውም። ቢቀዘቅዝም ባይቀዘቅዝም ሳምበላ አላደርንም፣ እየበላን ነው። ግን ለማንኛውም ሰው እየመረጣችሁ የምታዩት ነገር ብታዩልኝ ምን ችግር አለው እላችኋለሁ። እንደገና አንድ ሰው በስራው የሆነ ስራ ሰርቶ ደስተኛ ሲሆን እንትን ይላል፣ ይደሰታል ማለት ነው። ስራው ውጤታማ ሲሆን እና አንድም በሽታውም ሳይሆን ምንም ሳይሆን የልጆች ዩቱብ የልጆች ዩቱብ ነው ያስጣፋል። በጣም ዩቱብ አዳዲስ ህግ እያወጣ ስለሆነ እንቅልፍ አልጎ ነው የምናደርገው። እንቅልፍ አልጎ አድረን ደግሞ ጠዋት ተነስተን እንደዚህ ምግብ ሰርተን ምን ብለን ወይ የሆነ አይዲያ ይዘን ምን ቪዲዮ እንዳንሰራ እንደክማለን። ድክም ነው የምንለው። ይህን ቡና ለማፍላት እራሱ ድክም ነው የሚያደርገኝ እና የልጆች ቤቱ በማስተካከል እንደገና ደግሞ ሰሞኑን አራት ልጆች ሞኒ የተደረጉ ልጆች አሉ። የነሱን ሞኒ ማድረግ ጭንቅላት ይጠይቃል። እና ያው ፕሮሴስ ምናምን በቀስታ ለመሙላት ነው። ያው ታውቃላችሁ፣ በስልክ ነው እኛ የምንሰራው። ላፕቶፕ የለም። ላፕቶፕ ሲኖር አንዱ በላፕቶፕ ሲሰራ አንዱ በስልክ ይገባል እና ይልላችሁ ነው የጠፋ ነው የልጆችን እያስተካከልን ነው። የጠፋንበት ምክንያት ደግሞ ውጤታማ ሆኗል፣ ደስ ብሎናል። ያው ፖስታቸውን እየጠበቁ ነው። ፖስታቸው ሲመጣ እኔ ቪዲዮ እሰራላችኋለሁ። ያው ኢትዮጵያ ያሉ ሰዎች ኢትዮጵያ ኢትዮጵያ ያሉ ሰዎች ፖስታ ምን ሞላው ባሉበት ሀገር ነው ኢትዮጵያ ያሉ ሰዎች ማለት ነው። ኢትዮጵያ አሁን ዩቱብ ከከፈትነላቸው አንድ ሺ ሰብስክራይብ አራት ሺ ዋች አወር ከሞሉ ፖስታ ምን ሞላላቸው አዲስ አበባ ነው ባህር ዳር፣ ጅማ፣ አሰላ የትም የሆኑ ባሉበት ነው። ፖስታ ምን ሞላላቸው አረብ ሀገር ሆኖ በባላቸው በወንድማቸው በእህታቸው ፖስታ ያስሞሉ። ግን እንትን ፕሮሰሱን ያስከፈቱ በወንድማቸው በባላቸው በእህታቸው መታወቂያ ወይም ደግሞ ፓስፖርት ምናምን ያስሞሉ። ፖስታ ሂዱ ጠይቁ ስንላቸው ሌላ መልስ ስለሚሰጣቸው በባላቸው ስም ይሁን በወንድማቸው በእናታቸው በእህታቸው ስም ሆኖ እኛ ባለንበት ሀገር ነው ፖስታውን የምናመጣው። ለምን ብትሉ እኛ ራሳችን ሄደን ፖስታ ቤቶች እራሱ ይደውሉልናል። አሎ ቤቲ እከሌ ሚል ያንቺ ነው መቷል። አሎ ገብሬ እከሌ ሚል ያንተ ነው መቷል። እኔ ካላነሳው በገብሬ ገብሬ ካላነሳ በእኔ ይደውላል። አንደኛ እኔ ልብስ ነጋዴ ስለሆነ በልብስ ስለሚያውቁኝ ደንበኛ ነኝ፣ ለፖስታ ቤቱ ማለት ነው። ይጠይቁናል እከሌ ሚል። አሁን የብዙ ህብቶቻችን ያስመጣን በእኛ ነው። ለምን ብትሉ የወረጭታችን አዲስ አበባ ሁና አዲስ አበባ ስለከፈተላት፣ ይሄ አዲስ አበባ ስላለች ቀስ ብላ ሄዳ ሂጅና ጠይቅ እስኪ ዛሬ አልናት። ሂዳ ጠይቀች ሰጧት። እንደውም ከመንገድ ሴቶች አንገራግረውኝ፣ በሩ ላይ ሴቶች አንገራግረውኝ ነበረ። ወንድየው መጥቶ ምን ፈልገች ነው ሲለኝ፣ ጉግል አድሰንስ ወረቀት ፈልጌ ነው ስለው፣ ግቢ ውስጥ ፈልጉና ሰጧት ብሎ አስፈልጎ አሰጠኝ። ምንም ሳልመለስ ሰጠኝ። አልሀምድሊላሂ አለች። ሙስሊም ናት ማለት ነው። አንዳንድ አሁን ቅድስቴ ጅማ ሶስት ጊዜ አራት ጊዜ ተሞልቶ አልመጣም። መጨረሻው ፓርት ላይ ነው። በእኛ አድርገ ነው የመጣላት እና አረብ ሀገር ያላችሁ ሰዎች ብዙ ጥያቄ እየጠየቃችሁኝ ነው። ቤቲ አረብ ሀገር ሆነን ሞኒ ምን ሆን በእህት በወንድ ማድረግ ይቻላል? ይቻላል። አካውንት በእህት በወንድም አድርጌ ኢትዮጵያ ስመጣ መቀየር ይቻላል? እሱም ይቻላል፣ እሱም ይቻላል። ስለዚህ የምትፈልጉትን ኢንፎርሜሽን እኔን ጠይቁ። እንደገና ደግሞ ቤቲ ዩቱብ ትመዘግባለች? ኖ እኔ ዩቱብ አልመዘግብም። እኔ ዩቱብ ነው የምከፍተው። ገብሬ መሆን ያደርጋል አሁ እኔ ትዕግስት የለኝ መሆን የማድረግ እጦሽ ነው የሚያደርገው ኔ ማድረግ ስለዚህ እኔ ዩቱብ መመዝገብ ሳይሆን ዩቱብ ከፍቼ ነው የምሰጣችሁ። ዩቱብ እኔ አልመዘግብም። የዩቱብ ካምፓኒ ድርጅት አስተዳደር አይደለሁም እኔ አልመዘግብም። መዝግብ ይይት ለታላችሁ አጥራቀኝ አረብ ሀገር ያላችሁ ባላችሁ ለህታችሁ ለወንድማችሁ ዩቱብ መክፈት ከፈለጋችሁ በስነ ስርዓት አስረዷችሁ። ይሄው በዚህ ቁጥር ደውሉላት፣ ዩቱብ ከፍታ ትሰጣለች። እንዴት እንደምትሰሩም አብራ ከጎናችሁ ናት፣ የምጠይቋትን ነገር ትነግራችኋለች። ነው እንጂ ሃሎ ቤቲ ዩቱብ መመዝገብ ፈልጌ ነበር ሸሚው እን እኔ ዩቱብ መዘግብ እኔ ራሱ ዩቱብ ሰራተኛ እኮ ነኝ። እኔ ማንንም ዩቱብ መዘግብ። ሲቀጥል ደግሞ ኢትዮጵያ ያላችሁ ሰዎች ኢትዮጵያ ያላችሁ ሰዎች ስትናገሩ አትደውሉ በሉ። እኔ ላይብሬ ሁኔ ከደውሉ ቦልካቸዋለሁ። ቪዲዮ እንደዚህ እየሰራው ከደውሉ ይቦልካሉ። ስጨርስ ላይ ለምን እኔ በዩቱብ ቀዳላቀ ህይወቴ ነው የልጆች የባለቤቴ ህይወት ነው። ኢትዮጵ ላይብሬ ሁኔ ከደውሉ እንደዚህ ቪዲዮ እየደወልኩ ስታክ ካረጉኝ ይቦልካሉ። አይደለም ፍላጎታቸውን ሊያገኙ እኔ ጋር ማውራት እድሉም አያገኙም። የሚቦለካሉ ሁሌ ነው የምናገረው ላይፍ ላይ። ስለዚህ አትደውሉ፣ በቃ እኔ ላይፍ ላይ ከሆን ይደውላሉ ብድግ አድርጋችሁ ቁጥሬን ኢትዮጵያ ላለ ሰው ኢትዮጵያ ያለ ሰው አምስት ብር ሞልቶ አስራ አምስት ብር ሞልቶ ያቋርጠኛል። በቅርቡ ደግሞ ትልቅ ሰርፕራይዝ አላችሁ። ሰኞና ማክሰኞ ፈደሩ እንብላ ገብሬ ስታክስቶፕ አናጤ ሆኗል፣ መናጤ ሆኗል። ሰሞኑን አናጤና መናጤ ሆኗል። የማያወራውን ልብላ ቤት እየሰራ ነው። ድክምክም ብላለች። ድክምክም ገንቦ ያስፈልጋታል። ሾርባ ውዶችዬ፣ እኔ የምናገረው ነገር ማለት ነው። እንደቀልዳ የሚቀልድ ሰው በራስን በእንጀራ እኔ ነው የሚቀልደው እ እውነት ነው የማወራው ቪዲዮይን እስከመጨረሻ ማዳመጥ አለባችሁ። ከመጀመሪያ እስከመጨረሻ እን ጅምር አድርጋችሁ መንከታዋችሁን ላይገባችሁ ይችላል። ብዙ ጊዜ የምነግራችሁ ደግሞ ሁሌ ብዙ ጊዜ የምነግራችሁ በኢትዮጵያ ስልክ ቁጥር ዜሮ ዘጠኝ አይከፈትም፣ ቱ አይከፈትም፣ ይከፈታል ይሁ ይታያል ምናምን ምናምን ዋቻውር ሊሞለ ይችላል ግን ሞን ያልኩ ነው። ፋሚሊዎቻችሁን ጠፍተናል፣ ጠፍተናል፣ ጠፍተናል። ተመለሱ፣ ተመለሱ። ደስታችሁናል። ምክንያቱም ለሁለት ሳምንት ያህል ቪዲዮ አንዳንዴ ነው ብቅ ብቅ የምንለው ቪዲዮ ተመለሱ ተመለሱና፣ ቪዲዮቻችን እዩ፣ አበረታቱ። ያለ እናንተ ሰው የለንም። ጠያቂያችን እናንተ ናችሁ፣ መካሪዎቻችን እናንተ ናችሁ። ስለዚህ ከትም ከትም ሆናችሁ የምትመለከቱት ሰላማችሁ ብዛ፣ ጤናችሁ ብዛ። ጠይቁን፣ አበረታቱ። እንደያላችሁ ነው እንጀራ ያናጺ ምግብ ነው።

ኑሮ በነፃ ነው የምኖረው። አልሰራም ትበላለህ፣ ትጠጣለህ፣ ትምህርት ቤት በነፃ የስራ ጥቅምና ትርጉም ካልታወቀ፣ ገንዘብ እንዴት እንደመጣ ካልታወቀ፣ በነፃ ነው ምናባቱ። ሰው ባይሰራም እንኳን በሀሳብ ያው ነገር ከየት እንደመጣ እንዴት እንደሚሰራ ማወቅ አለበት እንጂ ሰርቶ ያምጣል አይደለ? እንደዛ ኑሮ በነጻ የተባለው

ያነ ነው በቃ ያቺን መረጃ ብቻ ነበረች። ያም ሀስታያ እየተባለ ነው መሰለኝ። ከዛ በኋላ ሲጀምረው የበሽታ አይነቱም አይታወቅም፣ ሲሙም የለውም፣ መንዝኤም የለውም፣ መድኃኒትም የለውም። ምን እንደሆነ አይታወቅም። ወረርሽኝ ይባላል፣ ግን የወረኛ አይነት መነሻ መተሸመለ ስለዚህ አትጨነቁሽ። ሁለት ሰዎች በዋሳ ባወርተው ነበር ልንገራችሁ። እናንተ ሪከርድ ስታረጉ ካሜራ ስትከፍቱ አረንጓዴ የሚበራ ነገር ካለ ስልካችሁ ተጠልፎ አደለም እ እንደዚህ እያሉ ቲክቶክ ላይ ይህን እኮ ይህን እኮ አይዲያ አይተው ነው አይዲያ አሁን እኔ እንደዚህ ቪዲዮ እየቀረጽ ይሄው አረንጓዴ እየበራ ነው ያለው አንዳንድ ሰዎች ምን ይሏቸዋል ስልካችሁ ላይ አረንጓዴ እየበራ ከሆነ ስልክ እያወራችሁም ሆነ ሪከርድ እያደረጋችሁ ፎርዋድ ልታረጉ ስትሉ አረንጓዴ የሚበራ ከሆነ ስልካችሁ ተጠልፈዋል ብለው ቪዲዮ እየሰሩላችሁ ነው፣ አሻት ባልታወቀ ሰው እየተቀረጣችሁ ነው የምትባል ይይ ውሸት ነው። እኔ እኛ አረንጓዴ እየበራ ነው አሁን እኛ ራሳችን ቪዲዮ መስራታችን ወይም የሆነ ድምጽ እየቀዳም መሆኑን ምልክት ካላሳየ እንዴት እየቀዳም መሆኑን እንዴት እንደሆነሽ ውሸት ነው፣ አትስሙሽ። ብዙ እህቶች እየመጡ በዋሳብ ቤቲ፣ እኔ እኮ ስልኬ ሳወራ አረንጓዴ ይበራል ኖ ይበራል ግን ቪዲዮ እንደቀረች ወይም ደግሞ ስልክ እያወራች መሆኑን እያሳየች ነው እንጂ ሰው በድብቅ እያየሽ አይደለም። አበሻ ወይ ሴቲንጋችሁን ሲቲንካችሁን ገብታችሁ ገብታችሁ አጥፍታችሁ ስልካቱን እንዳታበላሹ። ወንዲ ፓላሽ ያለ አግባብ ስንት ሰው ማራችዬ ብዙ